የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የተለያዩ ብዝሃ ኢኮኖሚ ዘርፎችን በብቃት በመምራት የሁሉንም ዜጎች ህይወት መቀየር ይቻላል ብለዋል። ስለዚህም መዋቅራዊ ሽግግር ማምጣት ይገባል ያሉት ርዕሰ መስተዳድሩ፣ ይህንን ለማሳካት ከተለመደው መንገድ ባለፈ የሚታሰበውን እምርታዊ ለውጥ ማምጣት በሚቻልበት ሁኔታ መስራት ይገባል ነው ያሉት። አዳዲስ ፈጠራዎችን በማዳበርና በከፍተኛ ፍጥነት ስራዎችን በማከናወን አንዳንድ መሰናክሎች ሲያጋጥሙ ደግሞ በጽናት በማለፍ የሁሉንም ዘርፎች ስኬት ማረጋገጥ ይገባል ብለዋል። የዓለም የፖለቲካ ሁኔታ ተለዋዋጭ መሆኑን በመጠቆም በጥቂት ሀገራት ቁጥጥር ስር የነበረው ዓለም አቀፍ የኃይል አሰላለፍ እያከተመና ተመጣጣኝ የኢኮኖሚ አቅም ያላቸው ሀገራት እየተበራከቱ መምጣታቸውን ተናግረዋል። ጊዜው የሚፈልገውን እውቀትና የአመራር ብቃት በማዳበር ህዝቡን መምራት ያስፈልጋል ነው ያሉት። በግብርናው ዘርፍ በርካታ የከርሰ ምድርና የገጸ ምድር ውሃ ሀብት መኖሩ መስራትና ኢኮኖሚውን ማሳደግ የሚችል የሰው ኃይልና ምቹ የአየር ሁኔታ እንዲሁም ግብርናው ብዝሃ ዘርፍ ያለው መሆኑ ለእድገት አስቻይ ነው ብለዋል። ለአርሶ አደሮች የተለያዩ የፋይናንስ ድጋፎችንና የብድር አገልግሎቶችን ማመቻቸት፣ የመሰረተ ልማት ችግሮችን መፍታትና የምርት እሴት ሰንሰለትን ማዘመን ለዘርፉ ውጤታማነት ቁልፍ ጉዳዮች መሆናቸውን አመላክተዋል። ትርፍ በማምረት ለገበያ ማቅረብና የግብርና ምርት ማቀነባበሪያዎችን በማስፋፋት እንዲሁም ምንም አይነት መሬት ሳይታረስ እንዳይከርም ማድረግ የገጠር ሽግግር አንዱ አካል እንደሆነ ገልጸዋል። በገጠር የሚሰሩ ስራዎች ከግብርናው ዘርፍ ባለፈ በቀበሌ ደረጃ ያለውን የአገልግሎት አሰጣጥ ማሻሻል ላይ ሊያተኩሩ እንደሚገባ ነው ርዕሰ መስተዳድሩ የተናገሩት። በቀበሌ በወረዳና በዞን ደረጃ የሚገኙ መዋቅሮች በቀጥታ ከገጠሩ ማህበረሰብ ጋር በመቀራረብ የሚሰሩበትን ሁኔታ መፍጠር እንደሚያስፈልግ አስረድተዋል። በገጠር የስራ ዕድሎችን መፍጠር፣ ጽዱና ተስማሚ መንደሮችን ማስፋፋትና የአካባቢ ጥበቃ ስራዎችን በትኩረት ማከናወን በገጠር ሽግግር እሳቤ ትኩረት የሚሰጣቸው ጉዳዮች ናቸው ሲሉ ገልጸዋል። በተለይም የግብርና ምርቶችን ለዓለም አቀፍ ገበያዎች ብቁ አድርጎ ማምረት፣ ምርቶችን በዘመናዊ መንገድ ማስተዋወቅና በገበያ ላይ የአቅርቦት እጥረት የሚስተዋልባቸውን ምርቶች ማስፋፋት እንደሚገባ ተናግረዋል። የህዝብን ኑሮ የሚያሻሽሉ ተግባራትን ከወትሮ በተለየ ትኩረት እንደሚያከናውኑ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የሚገኙ ዞኖች አስተዳዳሪዎች በሰጡት አስተያየት ተናግረዋል። በአርሶ አደሮች መካከል ያለውን የምርታማነት ልዩነት ለማስተካከል የልምድ ልውውጥ በማድረግ በሁሉም አካባቢዎች በቂ ምርት ማምረት ያስፈልጋል ነው ያሉት። በተለይም ደግሞ የግብርና ግብዓቶች አጠቃቀም ላይ ያለውን የግንዛቤ ችግር በመፍታትና የኩታ ገጠም እርሻን ማስፋፋት ላይ ትኩረት እንደሚደረግ አመላክተዋል። የግብርና ሽግግርን እውን ለማድረግ በሁሉም መንደሮችና ቀበሌዎች ለአርሶ አደሮች ግንዛቤ በማስጨበጥ ወጥ የሆነ የአሰራር ሁኔታን መፍጠር ከመድረኩ በኋላ የሚተኮርበት ጉዳይ ይሆናል ብለዋል። በግብርና፣ በኢንዱስትሪ፣ በቱሪዝምና በሌሎችም በርካታ ዘርፎች በተለያዩ የኢትዮጵያ አካባቢዎች የተሰሩትን ውጤታማ ተግባራት በአርአያነት በመውሰድ እንደሚሰሩ ነው የገለጹት። ለውጭ ገበያዎች የሚቀርቡ ምርቶች ላይ እሴት በመጨመር የዓለም አቅረብ ችግሮችን ጠቅሰው እነኚህን ምርቶች በተሻለ ጥራት ለማቀነባበርና ለዓለም አቀፍ ገበያ ለማቅረብ በቴክኒክና ሙያ ተቋማት የሚፈጠሩ ቴክኖሎጂዎችን መጠቀም ያስፈልጋል ብለዋል። የገጠር ኮሪደር ላይ የተጀመሩ ተግባራት ቢኖሩም ዘመናዊና ጥራት ያላቸውን የገጠር መንደሮች ለመፍጠር ግን ልዩ እቅድ ማዘጋጀት፣ ሀብት ማሰባሰብና በቁርጠኝነት መምራት ከሁሉም አመራሮች ይጠበቃል ተብሏል። በሁሉም ዘርፎችና አካባቢዎች የህዝብን ኑሮ የሚያሻሽሉ ዘ ዘርፎችን በመለየት ከወትሮ በተለየ ትኩረትና ቁርጠኝነት ለውጥ ለማምጣት እንደሚሰሩ አስታውቀዋል። በወረዳዎች የገጠር ሽግግር መስፈርቶችን ያሟሉ ዘመናዊ መንደሮችና የመጠባበቂያ እህል ማከማቻ መጋዘኖች እንደሚገነቡ እንዲሁም በዞን ደረጃ የመሶብ ዘርፈ ብዙ አገልግሎት መስጫ ማዕከላት እንደሚመሰረቱ ተገልጿል።